ዓለም አቀፍ የሰብአዊ ድጋፍ አጋርነት ተገማችነትና መተማመን የሌለው ነው። ከማሽቆልቆል ጀምሮም እየነጠፈ መምጣቱ ደግሞ ነባራዊ እውነት ሆኗል። ኢትዮጵያ ላለፉት ጥቂት ዓመታት ለሁለንተናዊ ሉዓላዊነት በመስራት ላይ ትገኛለች። የኢኮኖሚና የምግብ ሉዓላዊነትን ለማረጋገጥ በምትተጋገር ውስጥ የሰብአዊ ድጋፍ ሉዓላዊነት አንዱ መመዘኛ ነው። ባለፉት አምስት ዓመታት በዚሁ እሳቤ ወደ 86 በመቶ የሚያክል የተረጂ መጠን እየቀነሰ የሄደበት ሁኔታ አለ። ይህም ትልቁ በኢኮኖሚ ሉዓላዊነት ላይ የሚሰሩ ከሌማት ትሩፋት ጋር ከአረንጓዴ ሌጋሲ ጋር ከኩታገጠም እርሻ ጋር ከስንዴ ልማት ጋር ከእንስሳት ከሰብል ከአትክልትና ፍራፍሬ ጋር የሚያያዙ ስራዎች፣ በሌላ በኩል ያልተገባን በማጥራት የሚገባውን በመለየት በማጥራት ሂደት የተሰራ ስራ አለ። እንግዲህ ከዝግጅት ምዕራፎች ጋር አድርገን በመግባባትም በማጥራትም እየተሰሩ የሄዱ ናቸው። ኢትዮጵያ ዛሬም በአምራች የሰው ኃይል፣ የገጸ ምድርና የከርሰ ምድር በረከት፣ ተስማሚ የአየር ንብረት የታደለች ሀገር ናት። አቅሞቿን በሚፈለገው ልክ አለመጠቀሟም መለወጥ እየቻለች የሌሎችን እርዳታ ጠባቂ አድርጓት ቆይቷል። ያለን አቅም ሰፊ ነው። እኛ ራሳችን አይደለም አለፍ ብለን አፍሪካን መመገብ የሚችል አቅሙ እንዳለን ይሄ ደግሞ በአጭር ጊዜ በሰራናቸው ስራዎች ማየት ይችለናል። ባለፉት ዓመታት የታሪክ ጥፋቶች ታይተዋል። እንግዲህ ስንደን ኤክስፖርት ማድረግ ከማምጣት ወደ ኤክስፖርት ማድረግ ዶላር በዛ የማግኘት መንገድ ሁሉ ጀምረናል። በሁሉም ክልሎች ብሎም በራሳችን ክልል ሲታይ በጣም ሰፊ ነገር አለ። ለአንድ አብነት ዝም ብዬ ባነሳልህ ኢትዮጵያውያን አባይ ዳር ሰፍረን፣ አዋሽ ዳር ሰፍረን፣ ዋቢ ሸበሌ ዳር ሰፍረን፣ ኦሞ ዳር ሰፍረን፣ ግቤ ዳር ሰፍረን፣ በርካታ ወንዞች አጠገብ ላይ ሰፍረን ስናበቃ ነው እርዳታም ይሰፈርልን ማለት ነው። ስለዚህ እነዚህን ወንዞች ውሃዎችቻቸውን ያሉን ጸጋዎች ናቸው። ካሉን መሬቶች ጋር ካቀናጀን የሚሰጡ እንጂ እንጂ የሚቀበሉ እጆች እንደማይኖሩ በግሌ በጣም እርግጠኛ ነኝ። እነዚህን አቅሞች ወደ ማሰባሰብ ፊቱን የመለሰው የሰብዓዊ ድጋፍን በራስ አቅም የመቻል ግብ የሁለተኛው አርበኝነት ጥሪ ሆኗል። ኢትዮጵያውያን ከድጋፍ እጆች ለመውጣት በተግባር ላይ የተመሰረተ ስራዎችን እንዲጀምሩም አቅም ፈጥሯል። መንግስት ያቀደው ከ2018 ጀምሮ ራሳችንን አቅማችንን አጠናክረን ከእርዳታ ነጻ የሚሆን ሀገር እንፈጥራለን የምንለው ሰርተን ነው። ስለዚህ ሁሉም እዚህ ውስጥ የራሱን ድርሻ መወጣት አለበት። መንግስትም፣ ሲቪል ማህበረሰብም የህብረተሰባችንን እና ከግለሰብ ጀምሮ ከቤተሰብ ጀምሮ ሁሉም ምርታማነቱን ለመጨመር ራስን ለመቻል በየአቅሞ ወረዳም፣ ዞንም፣ ክልልም እንደ ሀገርም ደግሞ ሁሉም የራሱን አቅም እያየ አቅሞን ደግሞ ለዚህ እንዲውል ማድረግ ከኛ ከሁላችንም ይጠበቃል። አይ 18 ላይ ከሌሎች አካላት ከሚሰፍሩት እርዳታ ለመውጣት የሚያስችል እድሉም አቅሙም አለን። ሊደርሺፑም በተለይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመሩበት መንገድና በአሁኑ ሰዓት ለሰብዓዊ ድጋፍ በራስ አቅም እንዲቀርብ ሀገራዊ አቅም ላይ ትኩረት እንዲደረግ የተደረገበት መንገድ በእርግጥም ከ ሌሎች አካላት ጣልቃ ገብነት ወይም ደግሞ ሌሎች አካላት እርዳታ ከሚሰፍሩበት ሁኔታ ወጥተን እንደ ሀገር ሰብዓዊ ድጋፍ በራስ አቅም ማቅረብ የሚያስችል ሁኔታ መፍጠር የሚያስችል ነው። የሰብዓዊ የአደጋ ስጋት ስራ አምራር ስርዓት ግንባታና የሰብዓዊ ድጋፍ በራስ አቅም ንቅናቄ ስትራቴጂክ ማዕቀፎች ተግበራ የሚሳተፉ ባለድርሻዎች የዜጎች ክብርና ነጻነት የሚረጋገጠው ከተረጅነት መውጣት ሲቻል ብቻ ነው ይላሉ። ህብረተሰባችን በአሁኑ ሰዓት ተረጅነትን አይፈልግም። አለበለዚያ ግን እኛ የምናለማምደው ከሆነ ተረጅነትን የበለጠ ምንድን ነው መንቀሳቀስም አይችልም መስራትም አይፈልግም። ስለዚህ ይሄ ከባድ እንደ ኢትዮጵያ ትልቅ ውርደት የሚያስከትል ስለሆነ የለዋላዊነት ጥያቄ ስለሆነ ስለዚህ ለዋላዊነታችንን በደም የተገኘውን ለዋላዊነት የበለጠ ደግሞ አሁን ደግሞ በላ ማምጣት መቻል ስላለብን እያንዳንዱ ማህበረሰብ እያንዳንዱ አመራር ይህ መድረክ የተዘጋጀው ይህንን የበለጠ ለማቀናጀት ነው። ክልሎች ከክልሎች ጋር ያሉ የተለያዩ ተሞክሮቹን የመለዋወጥ ከአንዱ ሌላው የሚማርበት እና የሚማማርበት በጋራ ሆነን ደግሞ አንድ አይነት ቁመና ላይ የምንደርስበት እና አጠቃላይ የጀመርናቸውን ስራዎች ለማስፈንጠር መሰረት ይሆነናል። ድጋፍን በራስ አቅም ለመቻል በሚደረጉ ጥረቶች ውጤቶች መታየታቸውን የሚገልጸው የአደጋ ስጋት ስራ አመራር ኮሚሽን ነው። እስካሁን የተሳኩ ጉዳዮችን በሚመለከት ወደ 500000 ሜትሪክ ቶን ለመጠባበቂያ ክምችትና አንድ ነጥብ አምስት ሚሊየን የዕለት ደራሽ ክምችት ነው የሚያስፈልገን ለዛ ወደ ሁለት መቶ አምሳ ሶስት ሺ ሄክታር መሬት ለማረስ ባለፈው አመት ነው የተጀመረው ከግማሽ በላዩ ባለፈው አመት የተሳካ ነው እንግዲህ ግማሹ ደግሞ በዚህ በያዝነው መህር ላይ እንደሚሳካና ሀያ ሚሊየን ኩንታል ለመያዝ እየተሰራ ነው እንደ ውጤት የምናየው ዋናው ትልቁ ለዚህ የሚያግዘው የአደጋ ስጋት ምላሽ ፈንድ ነው የአደጋ ስጋት ምላሽ ፈንድ በፌዴራል ደረጃ አቋቁሞ ለመሄድ ወደ ተወካዮች ምክር ቤት ሄደዋል። በቅርብ ቀን ይጸድቃል ብለን እንጠብቃለን። የአደጋ ስጋት አመራር ፖሊሲን መተግበሪያ የሕግ ማዕቀፍ በሚኒስትሮች ምክር ቤት የካቲት 10 2017 መጽደቁ የሚታወቅ ነው።